ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች ይህ ዜና ቤተክርስቲያን ነው ከዜናዎቹ ጋር አብራችሁ የምቆየው ሰናይት ባንተ ነኝ የምስካየ ሕዙናን መድኃኔ ዓለም ገዳም ሰባ አምስተኛ ዓመት ቅዳሴ ቤት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት በድምቀት ተከበረ። ተጨማሪ ያለን የምስካየ ሕዙናን መድኃኔ ዓለም ገዳም ሰባ አምስተኛ ዓመት ቅዳሴ ቤት በድምቀት ተከብሯል። በክብረ በዓሉ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትራርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጠጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ልዩ ልዩ መምሪያዎች የስራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምእመናን ተገኝተዋል። በታላቅ ድምቀት በተ በከበረው በዓል ላይ አባታዊ መልእክት ያስተላለፉት ቅዱስነታቸው ሰላም ከሁሉም ነገር በላይ አስፈላጊ መሆኑን አሳስበዋል። ለብውን ሰጥቶ የፈጠረን ሰዎች ስለሆን ማወቅ አለብን። የሚመጣብንን መጥዋውንና ደጉን ወለየት አለብን። አረብ ሁሉንም ከተቀበል ነው ሰይጣን ይመጣና ያው አሳስቶ በአዳምና በሔዋን ላይ ያደረገውን ያደርጋል ማለት ነው። የዕለቱን ትምህርተ ወንጌል የሰጡት ብፁዕ አቡነ ሕዝቅኤል የከፋ ቤንች ማጅ ሀገረ ስብከት ሊቀ ጳጳስ፣ የዕለቱ በዓል ታላቅ መሆኑን አሳስበው ጌታ መድኃኔ ዓለም በእናቱ አማላጅነት እንዲምረን እንማጸናለን ብለዋል። ይህም ሊሆን የተቻለው በእመቤታችን አማካይነት ነው፣ በሌላ አይደለም። የዓለም ቤዛ ናት። አሁንም አዎ

መገስታትም ሀገራቸውን ጠብቀው ታቦታቸውን ይዘው ወደ ቦታቸው የተመለሱበት ታላቅ ባል ነው። ይህንን ባል ዛሬ ተሰባስበን አክብረናል። እስካይ ህዙናን መድሃን ያለም ታቦተ ህጉ ኢየሩሳሌም ዴር ሱልጣን ገዳም የነበረ ሲሆን በአጠቃላይ በአገልግሎት አንድ መቶ ሀያ አመታት እድሜ ማስቆጠሩም ተነግሯል። ግማዊ አጼ እና በኢቴ ቴጌጣ መርካም ፈቃድ በመምህር ፈቃደ እግዚእ አጓጓዥነት በ1895 ከኢትዮጵያ ወደ ኢየሩሳሌም ሄደ። በሶስት የተለያዩ ሀገሮች ላይ አገልግሎት ሰጥተዋል። አንደኛ በቅዱስ ሀገር ኢየሩሳሌም ለሰላሳ አራት ዓመታት ከኢትዮጵያውያን ምዕመናን ጋር፣ ሁለተኛ በእንግሊዝ ሀገር ለአራት ዓመታት ከጃንሆይ ጋር፣ ሶስተኛ በኢትዮጵያ በአሁኑ የአዲስ አበባ ዩኒቨርሲቲ በቀድሞው ስሙ ገነተ ልዑል ቤተ መንግስት ለሁለት ዓመታት አባ ኃይሌ ብሩክ የተባሉ አባት ማይጠንት እያደረጉ፣ እንዲሁም በአሁኑ ሰዓት የካቲት 12 ሆስፒታል በቀድሞ ስሙ በቤተሳይዳ ለሰባት ዓመታት አሁን ባለንበት የምስካየ ኅዙናን መድኃኔዓለም ሕንፃ ቤተ ክርስቲያን ለ75 ዓመታት በአጠቃላይ እስከዛሬ ድረስ 122 ዓመታት ተገቢውን አገልግሎት በመስጠት ላይ ይገኛል። ሀገር በጠላት ወረራ ውስጥ በሆነችበት ጊዜ በንጉሰ ነገስት አጼ ኃይለ ስላሴ ጥያቄ ለጸሎት ማድረሻና ለመማፀኛ ከጥቂት አገልጋዮች ጋር በ1929 ዓ ም ወደ እንግሊዝ ለንደን ተጉዞም ነበር። ሞዓ አንበሳ ዘእምነገደ ይሁዳ ግርማዊ ቀዳማዊ ኃይለ ስላሴ ንጉሠ ነገስት ዘኢትዮጵያ ይህ ድረስ ለብፁዕ እጨጌ ገብረ ጊዮርጊስ እግዚአብሔር ኢትዮጵያን የኢትዮጵያ ነገር እስከሚያሳየን ድረስ በዚህ ስለምንቆይ ቤተሰቦቻችንን ሃይማኖታቸውን እንዳይዘነጉ አምላካችንን የምንማጸንበት ታቦት ያስፈልገናል። ስለዚህ አባሃናን መልእክተኛ አድርገን ስለ ላክን ከመምህር ገሪማ ጋር ተነጋግራችሁ አንድ ታቦት እና ነዋይ ቅዱሳት ቅዱሳት መጻሕፍትን ከውስን አገልጋዮች ጋር ላኩልን በማለት መልእክታቸውን አደረሱ። ንጉሱ ወደ ሀገር ቤት ከገቡ በኋላ በተገደመው ገዳም የቀድሞ ስርዓት ሳይጓደል መቀጠሉም ነው ያተገለጸው። ግርማዊ ጃንሆይም ከኢየሩሳሌም የመጣላቸውን የመድኃኔ ዓለም ታቦት የእንግሊዝ መንግስት በሰጣቸው የአምልኮ ስፍሪያ ስፍራ ሚያዚያ 27 ቀን 1929 ዓ ም ከኢየሩሳሌም በመጡት መነኮሳትና በአባ ሃና አማካኝነት ከመላው ቤተሰቦቻቸው ጋር ስለ ሀገራቸውና ስለ ኢትዮጵያውያን ሱባኤ ይዘው መድኃኔ ዓለምን መማጸን ጀመሩ። በወቅቱ የሚጸልዩ ጸሎት መካከልም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 8 ቁጥር 35 በጻፈው መልእክቱ የሚገኘውን ኃይለ ቃል በመጠቀም ነበር። ቃሉም ከክርስቶስ ፍቅር ማን ይለንጀናል መከራ፣ ወይስ ስደት፣ ወይስ ረሃብ፣ ወይስ መራቆት፣ ወይስ ፍርሃት፣ ወይስ ሰይፍ ነውን የሚል ሲሆን፣ ከሚዘምሩት መዝሙሮች መካከልም ኢትዮጵያ ሆይ ብረሳሽ ቀኜ ትርሳኝ የሚል ይገኝበታል። ይህ ኃይለ ቃል እና መዝሙር እስከ ዛሬ ድረስ በገዳሙ የሰርክ ጸሎት እየተጸለየ ይገኛል። ይህ ገዳም በተለያዩ ስያሜዎች እንደሚጠራም ይታወቃል። መስካየ ሕዙናን ተብሎ የተሰየመው በንጉሠ ነገሥት አፄ ኃይለ ሥላሴ ሲሆን የሐዘንተኞች ሁሉ መማፀኛ መሆኑን ለመግለጽ ነው። ዴር ሱልጣን መድኃኔዓለም መባሉ ቀደም ሲል በነበረበት ገዳም ስም ነው። ስደተኛው መድኃኔዓለም መባሉ ደግሞ ኢትዮጵያ ነጻነቷን እስክታገኝ ለንጉሱና ለሰራዊቱ መማፀኛ በመሆን በስደት ቆይቶ ወደ ሀገር ቤት በመግባቱ ነው። በዛሬው ዕለት የኢትዮጵያ የድል በዓል ቀን እንዲሁም የመስካየ ሕዙናን መድኃኔ ዓለም ገዳም ሰባ አምስተኛ ዓመት ቅዳሴ ቤት በድምቀት ተከብሮ ውሏል። ምዕመናን ቤተ ክርስቲያንን ባላቸው ሙያ እንዲያግዙ ጥሪ ቀረበ። ጥሪ የተደረገው የኪነ ሕንፃዊ ቅርስ ምንነት አጠባበቅና የቅርስ ጥናት ሂደቶች በሚል ርዕስ በተሰጠው የስልጠና መርሃ ግብር ላይ ነው። ሙሉቀን ሐሰን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በጽራ ተዋህዶ አዳራሽ በኪነ ሕንፃ ቅርስ ተዋህዶዊ የሙያ ማህበር አዘጋጅነት የኪነ ህንጻ ቅርስ ምንነት አጠባበቅና የቅርሳዊ ጥናት ሂደቶች በሚል ርዕስ ስልጠና ተሰጠ። ማህበሩ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት የማህበራት ክትትልና ቁጥጥር መምሪያ የሙያ ፍቃድ ወስዶ ከአርባ ዓመት በላይ በውጭና በሀገር ውስጥ ያካበተው ሙያ ለቤተ ክርስቲያን ለማበርከት እብረት ያደረገ ማህበር መሆኑ ተገልጿል። በስልጠናው ላይ የቅርስ ጥበቃና እድሳት ግንባታ ፕሮጀክት አተገባበር በሚልና ዘርፈ ብዙ በሆኑ ርዕሶች ላይ ያተኮረ በከፍተኛ ባለሙያዎች የታገዘ ሰፊ ስልጠና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኪነ ሕንፃ ቅርሶችና ቅዱሳት መካናት ሃይማኖታዊና ታሪካዊ ክብሯ በራሷ ልጆች ተጠብቆና አድጎ በዓለም ላይ ተደራሽነቷ ተስፋፍቶ እንዲታይ በትጋት እየሰራ ያለ ማህበር ሲሆን ማህበሩ በቤተ ክርስቲያኗ ሕጋዊ ፍቃድ ተሰጥቶት እየተንቀሳቀሰ የሚገኝ ማህበር መሆኑ ተነግሯል። በስልጠና መርሃ ግብሩ ላይ ብፁዕ አቡነ አብርሃም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የባህርዳርና የሰሜን ጎጃም ሀጉረ ስብከት ሊቀጳጳስ ብፁዕ አቡነ ዲዮስ ቆሮስ፣ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የቅርሳ ቅርስ የቱሪዝም ወመዘክር መምሪያ፣ የማህበራት ቁጥጥርና ክትትል መምሪያ፣ የደቡብ ትግራይ የማይጨው ሀገረ ስብከት ሊቀጳጳስ፣ ክቡር ንቡረ ዕድ ኤልያስ አብርሃም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በመንፈሳዊ ዘርፍ ምክትል ስራ አስኪያጅ ክቡር ሊቀ መምራን የማነዘ መንፈስ ቅዱስ የአዲስ አበባ ሀገረ ስብከት ስራ አስኪያጅና ክቡራን የመምሪያ አላፊዎችና ልዩ ልዩ ባለድርሻ አካላት ተገኝተዋል። በስልጠናው ላይ ተገኝተው አባታዊ መመሪያና መልእክት ያስተላለፉት ብፁዕ አቡነ አብርሃም ቤተ ክርስቲያን እንዲህ በሙያ የተሰበሰቡ ምዕመናንን ማደራጀት ክብሯ መሆኑን ገልጸው በተለይ በገጠር ቤተ ክርስቲያን ላይ የሚሰሩ አድባራት ታሪካቸው ሰዎችንን የሚያጎድፉ እየሆኑ መምጣታቸው ሊያሳስበን ይገባል ብለዋል። ቤተ ክርስቲያን ወደፊት ማድረግ ያለባት ልናደርገውም የሚገባን በየሙያ ዘርፉ አሁን ይሄ በሕንፃ ዙሪያ ነው፣ በቅርስ ዙሪያ ነው። የቤተ ክርስቲያን አሰራሮች ቅድም ነገር ሆናል ከሊቃውንቱ ጋራ ሙያችንን ይዘን ነው ያሉ። እዚህም ሊቃውንቱ አሉ በየገጠሪቱ ቤተ ክርስቲያናችን ላይ የሚሰሩ አድባራት ምን ይመስላሉ፣ የሚሰሩ አብያተ ክርስቲያናት ምን ይመስላሉ ብንል፣ የጥንት ማንነታችንን ጨርሶ ያከሰመ ይህንን ይመስላል። ከዚህ የተገኘ የማንለው ወይ ብሉዩን ወይ ሐዲሱን የማይዳስሱ ከዚያም ከዚህም የመጡ የመሐንዲሱ ሀሳብ ብቻ የሚቀመጥበት የሊቃውንቱ ዓይን ጨርሶ የማያየው እንዲያዩም የማይፈቀድበት ምዕራቡ ምስራቁ ሰሜኑ ደቡቡ የማይለይበት በዘፈቀደ ውበትን ብቻ ምክንያት አድርጎ የሚሰራበት ዘመን ላይ ደርሰናል። ስለዚህ አሁን ያሳዩን የነበረው እንዳለ ጸንቶ እንዲኖር፣ ይልቁንም ደግሞ ቅድስት ቤተ ክርስቲያን ላይ ቅርስ ስንል ዘመን የሚገታው ቅርስ አይደለም ሰማያዊ ነው። በስልጠና ላይ አያይዘውም በተለያዩ ሙያዎች ላይ የተሰማሩ ኦርቶዶክሳውያን ቤተ ክርስቲያንን በሙያቸው እንዲያገለግሉም ጥሪ ቀርበዋል። በልዩ ልዩ ሙያ ያላችሁ የቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ልጆች፣ በልዩ ልዩ ሙያ ያላችሁ፣ ቤተ ክርስቲያን በምን ላይ ነው የጎደላት? ለምሳሌ በሕግ ዙሪያ የሕግ ሰዎቻችን ተደራጅተው ለቤተ ክርስቲያኒቱ ጠበቃ ሆነው እያገለገሉ ነው፣ በሕግ ዙሪያ። አሁንም ደግሞ በኪነ ሕንፃው በመሳሰሉት ደግሞ እንደዚሁ በስዕሉም በመሳሰሉት ስዕልን አንስተውልናል። የዛሬ ስንት ዓመት የተሳሉ ስዕሎችና አሁን አሁን የሚሳሉ ስዕሎች ምን ይዘት፣ ምን መልክ እንዳላቸው አስቀምጠውልናል። የስዕሎቹ ብቻ አይደለም ማቀማመጣቸው፣ ስዕሎች በየት በየት ነው የሚቀመጡ? ቤተ ክርስቲያን ስርዓት አላት። በሰሜን መቀመጥ ያለባቸው በምዕራብ መቀመጥ ያለባቸው በደቡብ መቀመጥ ያለባቸው በምስራቅ መቀመጥ ያለባቸው የት ነው ማን የትኛው ነው የሰማይታቱ ቦታ የት ነው የጻድቃኑ የት ነው? እያንዳንዱ ስርዓት አለው። አሁን ግን እንደዚያ የሚባል ነገር የለም። ያገኘውን አገኘው ቦታ ላይ አስቀምጦ ቢነግሩት እንኳ ማይሰማ የተፈጠረበት ሰዓት ነው። በቅርቡ የገጠመኝን ነው የምነግራቸው። አሁን አሁን በዚሁ በዘመነ ትንሣኤው እየጎበኘው ነበር። አንዳንድ ነገሮች ያለ ቦታቸው ብዙ ስዕሎች ተቀምጠው አየሁኝ። መነሻው ምንድን ነው? መድረሻው ምንድን ነው? ቢያንስ እንኳ የጥንቱን አብያተ ክርስቲያናት አለማየት እንዲህ አይነት ስላለ በስዕልም ዙሪያ ላይ ያላችሁ በልዩ ልዩ ሙያ ያላችሁ ወገኖች ሁሉ ወደ ቅድስት ቤተ ክርስቲያናችሁ ኑ፣ በማይበር ተደራጅታችሁ የቤተ ክርስቲያንን ስርዓት በመጠበቅ ቤተ ክርስቲያንን ከጎን ቁማችሁ እርዱ። ገዳማት ወደ ጥንቱ የአባቶቻችን ስርዓት ሊመለሱ እንደሚገባ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ አሳሰቡ። ብፁዕነታቸው ማሳሰቢያውን የሰጡት የገዳማት አስተዳደር መምሪያ ያዘጋጀው ስልጠና በተከፈተበት ወቅት ነው። ያረካል አድማሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት አስተዳደር መምሪያ ሚያዚያ 27 ቀን 2017 ዓ ም የኢትዮጵያን አንድነት ገዳማት ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ሐሳብ ሥልጠና ጀምሯል። በሥልጠናው ብፁዕ አቡነ አብርሃም፣ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ መጋቢ ካህናት ቆሞስ አባ ሀብተ ጊዮርጊስ፣ የገዳማት አስተዳደር መምሪያ ዋና ኃላፊ፣ የገዳማት አስተዳዳሪዎችና ገዳማውያን እንዲሁም የጠቅላይ ቤተ ክህነት የሥራ ኃላፊዎች ተገኝተዋል። በመርሃ ግብሩ መክፈቻ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት ገዳማት ወደ ጥንቱ የአባቶቻችን ሥርዓት ሊመለሱ ይገባል ብለዋል። የእኛ ከማለት ይልቅ የኔነት እየሰፈነ ነው። ስለዚህ ይሄ ደግሞ ትናንት የነበረው የአባቶቻችን የእናቶቻችን ክብር በዘመናችን እየተገፈፈም ነው። ለመነኮሳት ለመነኮሳያት እየተሰጠ ያለው ስም ጨርሶ የማይገናኝ የማይዛመድ መሆኑንም እየሰማን ነው። አሁን በውጭ ስላለው ወሬ አይደለም። ከዚሁ ከአዳራሻችን፣ በዚህ ባሳለፍነው ሁለት ሶስት ቀን በመጀመሪያው ሳምንት አሁን ሌላ ሳምንት ጀምረናል። የነበራችሁ የቃወንተ ቤተ ክርስቲያን ከገዳማትም የነበራችሁ አይቻለሁ። ምን እንደተባል ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበብን እንደተጨበጨበልን አይደለም አይተናል፣ ሰምተናል። ከየት ከራሳችን ከቤታችን። ይሄ ሕሊናን ያቆስላል፣ ጥያቄም ያጭራል። ለምን እንዴት ስ የእሳት ልጅ አመድ እንሆናል የሚል ጥያቄ ያመጣል። ብፁዕነታቸው ለገዳማውያኑ እየተሰጠ ያለው ስልጠና ዘመናዊነትን በመሻት ባላስፈላጊ መንገድ የሄዱትን ለመመለስ የሚረዳ እንዲሆንም ይጠበቃል ሲሉ አክለዋል። እስከ ዛሬ ድረስ በማወቅም ባለማወቅም በተለያዩ ምክንያቶች ከእግዚአብሔር ወጣ ብለን ዘመናዊነትን ሽተን ባላስፈላጊ መንገድ የተጓዝን መቼም ሰው ውሎውን ነው እና የሚመስል ካላስፈላጊ ሰዎች ጋር በመዋል በግዴለሽነትና ምን አለበት በሚል ተራ አስተሳሰብ ወደ ኋላ ያለ ቢሆን ቢኖር ወደፊት የሚገሰግስበትን የተኛ ቢኖር የሚነቃበትን የተቀመጠ ቢኖር የሚቆምበትን ስራ በዚህ ጉባኤ መስራት እንዳለብን ብዙና ብዙ ይጠበቅብናል። ከዚህ ባለፈ ብፁዕነታቸው የገዳማውያኑ ሥልጠና ወደ ቀደመው ነገር መመለስ ያለባቸው ጉዳዮች ላይ በጥልቅ በመምከር ለቅዱስ ሲኖዶስ ምክረ ሐሳብ ማቅረብም ይገባዋል ብለዋል። እዚህ አብሮን የነበረ ሰውዬ ብድግ ብሎ አንዱ ገዳም ይሄዳል። በበነጋው እንግዲህ አርባ ቀን የሚለውንም እንቶ ሰባት ቀን መቆየት ተስኖት በሁለተኛው በሦስተኛው ቀን መጥቶ ከእኔ ቢጤው ቅስናውን ተቀብሎ ጨምሮበት መስቀሉን ይዞ ባራኪ ሆኖ በአደባባይ ብቅ ብሎ እናየዋለን። ይህ ከምን የመጣ ስርዓት ነው? ነበረ ወይ የአባቶቻችን ስርዓት ነበር ወይ? አንድ መነኮስ ለመመንኮስ ከየት ነው የመጣ? ጥያቄ አለበት እኮ። ከትምህርት ቤት፣ ከመንፈሳዊ ትምህርት ቤት ነው የመጣ? ከዓለሙ ውስጥ ነው የመጣ? ከቤተ መንግስቱ ውስጥ ነው የመጣ? የት ነው የመጣ? እንደመጣበት እንዳኗኗሩ ሊሰጠው የሚገባውን ቀኖና ተቀብሎ ከሶስት ዓመት እስከ አስራ ሁለት ዓመት ደጅ ጸንቶ ኖሮ ክነቱን ማለት ስርዓተ ምንኩስና ፈጽሞ ከዚያ በኋላ የሚገባው ከሆነ ደግሞ ገዳሙ ይገባዋል ብሎ ለሊቀጳጳሱ ተጽፎለት ክነት የሚቀበልበት ስርዓት ነበረ ዛሬ ግን ሁሉም አየር በአየር በመሆኑ ስርዓተ ምንኩስናን ዝቅ አድርጎታል ለስም አጠራሩም ክብሩን ገፎታል ስለዚህ ወደ ነበረበት ለመመለስ ፍጹምነት ስለሚያስፈልግ ተከተለንሃል ካልን በኋላ እንደገና ደግሞ ሸሽተንሃል፣ ርቀንሃል የሚለው ውድቀት ስለሆነ እንደተከተልነው መኖር ስላለብን በዚህ ይህ ጉባኤ ሊመክር ሊዘክር ይገባዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት አስተዳደር መምሪያ ሚያዚያ 27 ቀን 2017 ዓ ም የጀመረው ሥልጠና በልዩ ልዩ ጉዳዮች እየመከረ እስከ ሚያዝያ 29 ቀን 2017 ዓ.ም ምረት የሚዘልቅ ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ